ምን አይነት ነገር ነው? እና እስቲ በአንድ ቡልቻ፣ እኮ አይ፣ ሰውዬ ወሬ ምን ምን አማራሽ አልኳት።

እንዳታእንጂ ሙትን ሙትን የተወው ዝም ብለህ የለም፣ ደግመህ እንዳታበለሽው ዝም ብለህ። አሁን የሄድክ እቤት ትገባላችሁ፣ ቀስ ብላችሁ እያወጋችሁ፣ በጥመና እየተጨዋወታችሁ እቤት ትገባላችሁ። ከዚያ በኋላ ጉዳይህን ማለት ነው። በቃ ይኸውልህ አሁን አደረው እንኳ ዝም ብለህ በእኔ ጠዋት ታስይዘው ነው የሚሰራህ። አንድ ድንቁ አሳይተን ወደ ከብቶች ድንቁ ታሳየን እና ወደ ከብቶች ጥሩ አይደለም

በእናት ላይ ዶ እስቲ ዝም ብለሽ አማረኝ በኝ እና ልስጥሽ። ዝም ብለሽ ያለኝ ማውነት ነው እና እና እኔ ላይ ነው። ስነግረው አልሰማ ብሎ እኮ ነው። ልሙት፣ ነገርኩት፣ ነገርኩት፣ መከርኩት፣ ዘከርኩት፣ አልሰማ ለት ይህን አሁን እንዲሁ በሽመር አንጎራዱ አንጎራዱ ነብር ወንድ ደግሞ ሊያቅፋት ይፈልጋል። እኔማ ጉዱ እቤትም ገብቶ እኮ አይሆንልኝም ብሎ ሊመጣ ይችላል። በሩ ላይ ጠብቀት።